አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሀሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ሊድረሳችሁ። በዛሬው ዝግጅታችን ቢላሉል ሐበሺ የተመሰረተበትን 25ኛ ዓመት በማስመልከት ልዩ ዝግጅቱን አካሂዷል። ሀሩን ሚዲያም በቦታው በመገኘት ያጠናቀርነውን ዘገባ እናስቃኛችኋለን። አብራችሁን ቆዩ። ቢላሉል ሐበሺ የልማትና መረዳጃ እድር 25 የደግነት ዓመታት በሚል መሪ ቃል የተመሰረተበትን 25ኛ ዓመት በማስመልከት በሚሌኒየም አዳራሽ ልዩ ዝግጅቱን አካሂዷል። ቢላሉል ሐበሺ የልማትና መረዳጃ እድር ላለፉት 25 ዓመታት የተለያዩ የበጎነት ስራዎችን በመስራት የሚታወቅ ሲሆን በትላንትናው ዕለትም ልዩ ዝግጅቱን አካሂዷል። በፕሮግራሙ ላይም ቢላሉል ሐበሺ በቀጣይ ለመስራት ያሰባቸውን ሶስት ታላላቅ ፕሮጀክቶችን ይፋ አድርጓል። ውድ የቢላል ቤተሰቦች በዛሬ ዕለት የምስጋናና የቤተሰብ ቀንን ማክበር ብቻ ሳይሆን ችግሮችን በዘለቄታው ለመፍታት የምናደርገው ጥረት የሚደግፍ እንዲሁም የማህበረሰቡን ክፍተቶች ለመሙላት ስናደርግ የነበረውን ጥረት ወደ ቀጣይ ደረጃ የሚያሸጋግሩ ሶስት ታላላቅ ፕሮጀክቶችን እስላማዊ ሙዚየም ና የምርምር ማዕከል፣ የቴክኒክና ሙያ እና የወጣቶች ልማት ማዕከል፣ የእናቶችና የህፃናት ሆስፒታል ግንባታ ፕሮጀክትን ይፋ የምናደርግበት ቀን ነው። ቢላሉል ሐበሺ የልማትና መረዳጃ እድር የተመሰረተበትን 25ኛ ዓመት የብር ኢዮቤልዩ ሲያከብር በዚሁ የሩብ ምዕት ዓመታት ጉዞ አብራችሁን ለነበራችሁ አካላት ሁሉ ለባዊ አድናቆቱንና ምስጋናውን ያቀርባል። አንዴ ለራሳችሁ ክቡራንና ክቡራት፣ ይህ የ25ኛ ዓመት ክብረ በዓል 25 ዓመታት በደግነት በሚል መሪ ቃል ስናከብር ዋነኛ ዓላማችን በ25 ዓመት ጉዞ አብረውን የነበሩትን ከፍ አካላት በሙሉ ከፍ ባለ አክብሮት ማመስገን በእናንተ ያልተቋረጡ ድጋፍ የተከናወኑ ተግባራትን ለቢላል ቤተሰቦች አጋሮችና ደጋፊዎቻችን በስፋት ማስተዋወቅ እና ከዚህ በኋላ ልናከናውናቸው ያቀድናቸውን ግዙፍ ፕሮጀክቶች ለማብሰርም ጭምር ነው። ክቡራትና ክቡራን ቢላል ሐበሺ ይህን አምስተኛ ዓመት በዓል በዓሉን ካለፉት አራት ወራት በፊት ጀምሮ በተለያዩ ታላቅ ዝግጅቶች ሲያቀብር ቆይቷል። ከነዚህም መካከል የአረንጓዴ አሻራ ማኖር ከወረዳና ክፍለ ከተማ አመራሮች ጋር በመሆን የቢላል አባላት ደጋፊዎችንና ወጣቶችን በማስተባበር ከሁለት ሺህ በላይ ችግኞችን በመትከል ለሀገራዊ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ አድርገናል። ሁለተኛው የወጣቶች ክህሎት መበልጸጊያ ስልጠና በቢላል ወጣቶች አስተባባሪነት የካበተ ልምድ ባላቸው አሰልጣኞች ከተለያዩ አካባቢዎች ለመጡ ከመቶ በላይ ለሚሆኑ ወጣቶችና ታዳጊዎች ለአራት ተከታታይ ሳምንታት በክህሎት ማዳበርና በአመለካከት ግንባታ ላይ ጠቃሚ የሆነ ስልጠና ተሰጥቷል። ሶስተኛ የአምባሳደሮች ሹመት በቀጣይ የምናደርጋቸው የገቢ ማሰባሰቢያ መርሃ ግብራችንን እንዲያስተባብሩልን በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅና በአፍሪካ በየኮሚኒቲያቸው የተከበሩ ወንድም እህቶችን አምባሳደር አድርገን ሾመናል። አራተኛ የቢላል የክብር እውቅና ፕሮግራም ለሁለተኛ ጊዜ በተካሄደው በዚህ ፕሮግራም ላይ ለማህበረሰቡ ከፍተኛ አስተዋጽኦ ያደረጉ ስድስት ግለሰቦችን እውቅና መስጠት ተችሏል። አምስተኛ የሀላል ቱሪዝም ሲምፖዚየም በቱሪዝም ዘርፍ የሀላል ቱሪዝም ለሀገር ኢኮኖሚ ያለውን ጠቀሜታ ለማስገንዘብ ሲምፖዚየም በማዘጋጀት ለተለያዩ አካላት ግንዛቤ መስጠት ተችሏል። ስድስተኛ የወጣት ተተኪዎች ውድድር ከቢላል ወጣቶች ጋር በመተባበር በትምህርት ቤቶች መካከል የእግር ኳስ ውድድር በማካሄድ በወጣቶቹ መካከል መተዋወቅ መቀራረብና የመረዳዳት መንፈስን እንዲያዳብሩ በስኬት ተከናውኗል። ዛሬም በር ላይ የምትመለከቷቸው እነዚህ ወጣቶች የዚህ ውጤቶች ናቸው። ውድ ቢላል ቤተሰቦች ይህ ክብረ በዓል ከዚህ በኋላም በተለያዩ መርሃ ግብሮች የሚቀጥል ሲሆን ሁሉም ፕሮግራሞች የእስካሁን ጉዟችንን ከመዘከር በተጨማሪ በቀጣይነት ልናከናውናቸው ያሰብናቸውን ዘርፈ ብዙ ፕሮጀክቶች የምናስተዋውቅበት ይሆናል። በእነዚህም መሰረት ቅድም እንደተጠቀሰው ሶስት ታላላቅ ሀገራዊ ፋይዳ ያላቸውን የልማት ፕሮጀክቶች ነድፈን እንቅስቃሴ ጀምረናል። አንደኛው የእስላማዊ ሙዚየምና ምርምር ማዕከል የሀገሪቱን እስላማዊ ቅርሶችና ታሪኮችን በመያዝ እሴቶቻችንን ከትውልድ ወደ ትውልድ የሚያሻግር ነው። የምርምር ማዕከሉ ቤተ መጻሕፍት፣ የስብሰባ አዳራሽንና ሌሎች ሁለገብ የሆኑ እስላማዊ ቅርሶች መሸጫ ሱቅን ያካተተ ይሆናል። ሁለተኛው የቴክኒክና ሙያ ስልጠና እና የወጣቶች ልህቀት ማዕከል በወጣቶቻችን ላይ ትልቅ ትኩረት ያደረገ እውቀትን ክህሎትንና አመለካከትን የሚያሳድግ እንዲሁም ሥነ ምግባራቸውን በማነጽ ከግል ህይወታቸው አልፈው በሀገር ግንባታ ላይ አስተዋጽኦ የሚያበረክቱ ዜጎች እንዲሆኑ የሚያስችል ነው። ሶስተኛው ሁለገብ የእናቶችና የሕፃናት ሆስፒታል። ይህ ፕሮጀክት ቢላል ሐበሺ መርህ አድርጎ ከተነሳባቸው ሰው ተኮር እንቅስቃሴዎች ከውልደት እስከ ሞት በሚል ልባዊ ቃል እየተሰጡ ያሉ አገልግሎቶችን በማሳገድ ረገድ ከፍተኛ የሆነ ለውጥ የሚያመጣ ይሆናል። እነዚህ ፕሮጀክቶች ጉዟችንን ወደ ቀጣይ ምዕራፍ ለማሸጋገርም ይረዱናል። በመላው ዓለም የምትገኙ ነዋሪዎችም የቢላሉል ሐበሺ የልማትና መረዳጃ እድር እቅድ እንዲሳካ በቀጣይ በሚካሄዱ የገቢ ማሰባሰቢያ መርሃ ግብሮች ላይ እንዲሳተፉም ጥሪ ቀርቧል። በተጨማሪም የቢላሉ ሐበሺ የስልጠና ማዕከል በተለያዩ የሙያ መስኮች ያሰለጠናቸውን ከ200 በላይ ተማሪዎችን አስመርቋል። ጀዋሪያ አንዋር ኢማን ፋሪስ በዝግጅቱ ላይ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የመጅሊሱ ከፍተኛ አመራሮች፣ ዑለማዎች፣ ኡስታዞች፣ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያ አሊ፣ የመንግስት የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። የዛሬ የኢሕሳን ባልተቤቶች እሕሳንን መሠረት አድርጎ ወይንም ደግነትን መሠረት አድርጎ ስመሰረትም ስለፉም ስተጉም ስተገብሩም ዛሬ ሀያ አምስተኛው አመት ላይ መድረስ የቻሉ ወንድሞቻችን ሀያ አምስት አመት ማለት ምን ማለት እንደሆነ ሁላችንም እንረዳለን። ለዚህ ደስታው እንኳን አላህ አበቃችሁ እንኳን አበቃ ለማለት ወዳለሁ እ ብላላል ሐበሺ የኢትዮጵያ የሐበሻ ብቻ አይደለም። ብላላል ሐበሺ ዓለም አቀፍ ነው። በኢትዮጵያ ብቻ ሳይሆን በዓለም

የቢላል ሐበሺ ምን ነው ንስባ ነው። ትውልዱ ስጋው ደሙ በእኛ አገር ለኛ በመሆኑ ታብልናልና የመጀመሪያውን ላኢላሀ ኢለላሁ ልዓለም ያሰማ

አዱንያም በዓላም ያኮረናል። በአኽራም ደግሞ የዲናችን መሰረት የአንድነታችን ምልክት የእስልምናውን ልዑልና የሚገልጽ ስለሆነ በአኽራም እንኮራበታለን። ነገን አላህ ፊት ከአላህ ደጋጎች ጋር እንድንነሳ አላህ እንዲያደርግልን ሁላችንም እንመኛለን። ወንድሞች እና ኡስታዝ ጀማል አጎናፍር ስራቸውም፣ ተግባራቸውም፣ ባህሪያቸውም እንዳየነው ሁሉ አሁን ከዚህ ከተወራ ከተነገረ ከተዘከረ በላይ እንደሆነ እንረዳለን። ይህ ተቋም ከገንዘብ በላይ ዋጋ ያላቸው ለወገን የሚጨነቁ ከራሳቸው ቀንሰው ለሌላው የሚሰጡ ደግ ልቦች ሰብስቦ የያዘና የፍቅር ቤት ነው ማለት ይቻላል። የተቋሙ ትልቅ ሀብት በውስጡ ያቀፋቸው እነዚህም ቅን ልብ ያላቸውና ቅን አገልጋዮች ናቸው። እንግዲህ መስጠት ልብ ይጠይቃል። መኖር ሰው ስላለው አይሰጥም። ልብ ስላለውና ለመስጠት ዝግጁ የሆነ ልብ ያለው ሰው ነው መስጠት የሚችለው እና እነዚህ ደጋግ ሰዎች በመስጠታቸው እንግዲህ ለበርካታ ዜጎች ሕይወት መቀየር ምክንያት ሆኗል። እውነት ለመናገር እንግዲህ ቢላሉል ሐበሺ እየሰራቸው ያሉ የደግነት ስራዎች በስፋት በጥልቀት ሲታዩ ያው ትልልቅ ስራዎች ናቸው። በተለይ ልጆች የትምህርት እድል እንዲያገኙ የጤና እድል እንዲያገኙ ተምረው እንዲለወጡ፣ የታመሙት እንዲታረዙ እንዲታከሙ፣ ወጣቶች ህይወታቸው እንዲቀየር፣ ስራ እድል እንዲፈጠርላቸው በርካታ ስራዎችን ሲሰራ የነበረ ተቋም ነው። ይህንን ብቻውን አልሰራውም። እነዛ ደጋግ ልቦች፣ ቅን ልቦች በማሰባሰብ በማሰባሰብና አብሮ በመስራት ነው። እንደሚታወቀው ማህበራዊ ልማት በሀገራት መንግስት ብቻ አይሰራውም፣ ወይም በመንግስት ብቻ ተሰርቶ የሚዘለቅ አይደለም። እንደነዚህ የማህበራዊ ልማት ስራዎች በርካታ ተቋማት ተሳትፈውበት የሲቪል ሶሳይቲ ኦርጋናይዜሽን የምንላቸው የልማት ድርጅቶች፣ ግለሰቦች፣ ማህበረሰቦች ተሰባስበው ነው የበርካታ ችግሮችን በዓለም ላይ የሚያጋጥሙን ተፈጥሯዊና ሰው ሰራሽ ችግሮችን መቅረፍ የሚቻለውና ይህንን አጋርነታቸው ነው ቢላል ሐበሺ ሲያሳይ የነበረ እየሰራ ያለውም ለወደፊቱም የሚሰራ። ምክንያቱም በዓለም ላይ ችግር ሁሌም ይኖራል። ተፈጥሯዊም ሊሆን ይችላል፣ ሰው ሰራሽም ሊያጋጥም ይችላል። ይህንን ችግር ግን መፍታት የሚቻለው መንግስት ብቻ ሳይሆን እንደነዚህ አይነት ተቋማት ተጠናክረው ማህበረሰብ ደግፏቸው መስራት ሲቻል ነውና ያንን እያደረገ ያለ ተቋም ስለሆነ ድጋፉንም አጠናክሮ መቀጠል ያስፈልጋል። እዚህ ያላችሁ አጠቃላይ ኡለሞቻችን፣ አባቶቻችን፣ እህቶቻችን፣ እናቶቻችንና የቢላሉል ሐበሺ ቤተሰቦች በአጠቃላይ ሁላችሁም በየደረጃችሁና በክብራችሁ በዛሬ ለት ለ25 አመት የብላል ሀበሽ ክብረ በዓል ላይ ስንገኝ እንግዲህ ነብይ መሐመድ ሰለላሁ ሰለም ወሰለም አመል العمل عضومه ነው። አላህ ዘንድ ተወዳጅ ስራ ዘውታሪነት ያለው ስራ ነው። እንደዛ አይነት በበጎነት ተግባራት ላይ ሰው ጋር የሚደርስ ነገር በረጅም ጊዜ ሳይቋረጥ አድማሱን ያሰፋ ከታች እስከ ላይ ድረስ መድረስ ምናልባት በሰው ልጅ ህይወት ውስጥ ያለው ነገር ባማከለ መልኩ ከውልደት እስከ እድገት ከእድገት እስከ ሞት ያለውን ሽኝት ኃላፊነት ወስዶ በዚህ ልክ በቀናነትና ራስን በመስጠት ውስጥ ሰዎች ድምጻቸውን ከፍ ሳያደርጉ፣ የተለየ ሙገሳና ክብር ሳይፈልጉ ተቋምን በመገንባት መሰረት ላይ ጥለው ለማህበረሰብ ማሳያ የሆኑ ምልክቶችን አስቀምጠው የወቅፍን ትልቅነት ለማህበረሰቡ አስተምረው ትልቅ ስራ የተሰራበት ተቋም ነው ተቋማችን ቢላሉል ሐበሺ። እንደ ቢላል ሐበሺ ቅድም ሲገለጹ እንደነበሩት እንግዲህ አላህ ሱብሓነሁ ወተዓላ ይሄንን ስም በታሪክ ውስጥ ከፍ አድርጎታል። እንደ ሀገርም ደግሞ ለሀገር ማሳያ የሆነ ስራ እየሰሩ ካሉት ትልልቆቹ የበጎ አድራጎት ተቋሞቻችን ቀዳሚውን ስፍራ የሚይዝ ነው። አገር በቀል፣ በሀገር ውስጥ ባሉ እገዛዎች ብቻ እየተሰራ ያለ። በዚህ ኸይር ውስጥ አሻራች ያለ ወንድምህቶቻችን ሁሉ ክብር ይገባችኋል። የጀመራችሁትን ነገር እስከመጨረሻ የማድረስ ኃላፊነት አሁንም በሁላችንም ውስጥ ነው ያለው። ቢላለል ሐበሽን ማገዝ ራስን ማገዝ ነው። ቢላለል ሐበሽን ወደ ተሻለ ደረጃ ማድረስ ትውልዱን፣ ሙስተቅበሉን፣ ተስፋውን ወደ ተሻለ ነገር እንዲኖረው ማድረግና መሰረት መጣል ነው። ለቢላለል ሐበሽ የሚሰጡ ስጦታዎች ግላዊ ስጦታዎች አይደሉም፣ ወይም ደግሞ ተራ ስጦታዎች አይደሉም። ሰው ለብዙ ነገር ብዙ ገንዘቦችን ሊያወጣ ይችላል። ነገር ግን እንደዚህ በሁለንተናዊ ማንነት ውስጥ የሰው ልጅን ግንባታ መሰረት አድርጎ ማህበረሰብን በሚለውጥ ተግባር ውስጥ በሚሰራ ድርጅት ውስጥ የምናስቀምጠው አሻራ ግን ቀላል የሚባል ስላልሆነ ለዚህ በጎ ስራ የተመረጣችሁና ይሄንን ዛሬ እውን እንዲያደረጋችሁት ሁሉ ሀያ አምስት አመት በሰው እድሜ ልክ ውስጥ አሳልፋችሁታልና ትልቅ ክብር ይገባችኋል። አላህ ክብራችሁ፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሁሉም አሻራ ያላችሁ ሁሉ ማለት ነው። ቀጣዩን ግን ትውልዱ ተቀብሎ ደግሞ ይሄ ወጣቱ ጄኔሬሽን ወደ ተሻለ ደረጃ ማድረስ ስላለበት የቢላል ሀበሽን የሚያስፈልጉትን ጉዳዮች ሁሉ አጠገቡ ሆነን መርዳት የሁላችንም ኃላፊነት ነው ብዬ አስባለሁ። ከዚህ በላይ ማርዘም አልፈልግም። ቢላል ሀበሽ ሁላችንም ይገልጻል፣ ሁላችንም ይወክላል። ከለር ለስ ነው፣ ስም የለውም፣ የተለየ ማንነት የለውም። እንደ ቢላል ነው ብዬ ነው ማስበው። ቢላል የሁላችንም ነው። አዛኑ ጥሪው ለኡመት ሙሐመድ ነው ሰለላሁ ዐለይሂ ወሰለም። ቢላል አልሀበሽም የኡመቱ ነው ብዬ ነው የማስበው። ከለር የሌለው የሁሉንም ወኪል የሆነ ተቋም ነውና ሁላችንም ባለቤት የምንሆንበት ሁላችንም ከፊት የምንቆምበት ስለሆነ በዚህ ተግባር ላይ ሁላችንም አሁንም ቀጣይ የተሻለ ስራ ሰርቶ ለኡመቱ አበርክቶን እንዲሰጥ አደራችንን ኃላፊነታችንን እንወጣ ወጣ የሚል መልእክት ነው ያለኝ። ወቢላሂ ተውፊቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሀሩም ሀሩን ሚዲያ በዝግጅቱ በመገኘት ያጠናቀርነው ዘገባ የተከታተላችሁትን ይመስል ነበር። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።